ሰላም ሰላም ሰላም ሰላም ሰላም። ጤና ይስጥልኝ። ሰላማችሁ ብዝት ይበል። እንዴ ናችሁ? አማን ነው ወይ? ፌስቡክ እንዴ ነው? ሶሪያ ሆነ። እንኳን የሶሪያ ጦርነት እንኳን እንደዚህ አልተጋጋለም። ባንድ ቀርና ምችት ድልት ይበላችሁ የፌስቡክ ወዳጆች፣ የምትጠሉኝም የምትወዱኝም፣ እኔ ሌላ ምንም ተልዕኮ ያለኝ ሰው አይደለሁም። የሴት ጥላቻ የለብኝም። እኔ ደግሜ ደጋግሜ ተናግር ያለው የአረብ ሀገር ሴቶችን ጥላቻ የለብኝም። ስማችንን የሚያጠፉ በሌላ ስራ ላይ የሚገኙ ሰዎችን ነው የምመክረው። እና በዚህ ንግግሬ እንግዲህ ብዙ ጊዜ ፔጆችን እቃወማለሁ እንደዚህ አታርጉ እንደዚህ ቢሆን መልካም ነው ላለው፣ ገብቷቸዋል። በጨዋ ደረጃ እና ያ ነገር እንግዲህ አልተመቻቸውም መሰለኝ። እንግዲህ እነዚህ ባለ ሁለት ትልልቅ ፔጅ ያላቸው ሰዎች ናቸው የምስራችና ሊያ። በነገራችን ላይ ምስራች ሁለተኛ ስሜን እንዳትጠራ ምናምን ብላኛለች፣ ግን እኔ እጠራታለሁ ምክንያቱም ፍቅር ያሸንፋል እና ማለት ነው። እና ከእሷ ጋር በእርግጥ በኢንቦክስ ብዙ አውርተናል። እኔ እንደሆንኩ እንኳን አታውቅም ምስራችኝና እኔ መሆኔን ብታቅ በእርግጠኝነት እንደዚህ አይነት ስራ አትሰራም ነበር። እኔ ያው ሰምቻታለሁ እንግዲህ ምን አደርጋለሁ። እኔ ፌስቡክ ውስጥ እኔ እኮ የሀገር ፍቅር ነው፣ የወገን ፍቅር ነው እንዲህ የሚያሳብደኝ ተዋርደን ተንቋሸን፣ አበሻ አበሻ ተብለን እንዲህ ስንጥላላ ተናድጄ ተበሳጭቼ ይወዳ እንግዲህ ሊያም ሌባ ብላኛለች፣ ዘርፋል ብላኛለች። እግዚአብሔር ያውቃል፣ እውነታውን እሱ ነው የሚያውቀው። እኔ ለወሬም አይደለም ወሬ አይመቸኝም፣ ስራ ነው የሚመቸኝ እና እንደው ሰውን ማጥላላት እንደዚህ ተባብረው እኔን መቀጥቀጥ እንደ እባብ ስራችሁ። ቪዲዮ በጣም አስቆያለሁ እና ገብታችሁ ስሙላት፣ ብዙ ብዙ ብላ እያለች እና ምንድን ነው እኔ ልል የምፈልገው፣ አሁንም ቢሆን እኔ አልጠላችሁም፣ ሊያንም አልጠላትም፣ ምስርዬንም አልጠላትም፣ ሌሎችም ኮሜንት ላይ የሚሰድቡኝም አልጠላቸውም። ድምፄን ነው ማሰማው። ድምፄን ስሰሙ ያልተመቻቸው ነገር ይኖራል። ሁሉም ሰው ይመቸዋል ማለት ሞኝነት ነው እና እኔም አደረበሽም። ቪዲዮ ለምን ሲንኳኳ እንደው በየቀኑ ሲመረትብኝ አይውልም። እኔ አልደናገጥም። ብዙ ብዙ ነገር ተብሏል። በእኔም አካውንት ስም ከፍተው እኔ ብልግና ነገር እንደጠየኳቸው ምናምን ነገር ብዙ ነገሮች ተብሏል እና። አይደንቀውም። ፌስቡክ ውስጥ አይደንቀውም። አሁንም ቢሆን አሁንም ቢሆን ለነዚህ ትልልቅ ፔጆች ኃላፊነት እንዲሰማቸው ወንድማዊ ምክሬን እለግሳለሁ። እኔ ብዙ ብዙ ብዙ አስተያየቶች እየተቀበልኩ ነው፣ ጥሩም መጥፎም ከቤተሰብም ከዘመድም ከሁሉም እና እኔ ጥላቻ የለብኝም፣ ይሄን ተረዱልኝ። እኔ ማንንም የመሳደብ እኔ የማየውን የምናየውን ነው። በእርግጥ አረብ ሀገር የሌላችሁ ሰዎች አላችሁ የማታውቁ አንዳንድ ጉዳዮቻችንን እና በእናንተም አልፈርድም። እና እኔ ምንድን ነው ኤክስፖዝ ማድረግ የፈለኩት ጠፍተናል ተበላሽተናል፣ እየተሰደብን ነው ነው ያ ነገር መቆም አለበት ነው ወይ? የኔ አነጋገር ስታይል ትንሽ አይመችም መሰለኝ ትንሽ ረገጥ አረጋለሁ ይመስለኛል። እና ሁላችሁንም ሁላችሁንም ይቅርታ አላለሁ የተቀየማችሁኝ በጠቅላላ አብራችሁኝ ያላችሁ ደግሞ አብረን በኢንቦክስ በደንብ እንሰራለን፣ እናወራለን፣ እንጨዋወታለን፣ እንማከራለን ምክር ለሚፈልግ መክሬን ከልምድ አንጻር እለግሳለሁ ማለት ነው። እና ምስራች ዛሬ አርባ ና ምሳ መታ አለች። እኔ እንግዲህ እንዴት እንደሆነ አላቅም እዛ እድሜ ላይ በደረስኩና እግዚአብሔር እድሜውን ሰቶኝ ጸጋውን ሰጥቶኝ በኖርኩኝ በዚህ አደገኛ ጊዜ ማለት ነው እና እቺ እድሜያችን ወሳኝ ናት። እና እድሜ በጣም ወሳኝ ነው። ለዛም ነው መናገር እንፈልገው እና እኔ አልጠላችሁም፣ አሁንም ወደፊትም ሌባንበዱኝ ስደቡኝ፣ እኔ ግን አልጠላችሁም። በጌታ ፍቅር ነው የምወዳችሁ። እኔ ፍቅርን ነው ማቀው። እኔ አንሰደብ አንጠቃ ነው ሌላ አማርኛ ምንም ነገር አላልኩም። የተሰራ ቪዲዮ ላይ ነው እኔ ድምጼን አርጌ፣ ይሄ ነገር ይሄ ነገር ይሄ ነገር ይሄ ነገር መልካም አይደለም ያልኩት። በዚህ ቅር የሚላችሁ ብዙዎቻችሁ አላችሁ ከኔ ድምጽ ጋር እና፣ ለዚህም ልዩ መፍትሔ አዘጋጃለሁ በልዩ ፕሮግራም መጣለው እኔ መሰዳደቡንም ፈልጌው አይደለም። ስድብ በእርግጥ ስትለምዱ ታውቃላችሁ ምንም አይመስላችሁም። ቁጭ ብላችሁ ትስቁበታላችሁ። እንዲሁ ከምን አይነት ጭንቅላት ነው የመጣው ከምን አይነት ሰው ነው የመጣው የሚለው ነገር ያዝናናችኋል፣ ያስቃችኋል። እና ስድብ መልካም አይደለም። እኔ አልተሳደብኩም። እኔ አሁንም ቢሆን እነዚህ ልጆች ሙልጭ አድርጌ መሳደብ እችላለሁ። እብቷችኋል ሌሎች ሌሎች ልጆች ልክ እንደሚሰድቧቸው እኔ መሳደብ እችላለሁ ግን አልሰድቧቸውም ምክንያቱም እነዚህ ልጆች ኃላፊነት ይጠበቅባቸዋል። ሊያም መስርም አሁንም ቢሆን ከኔ ጋር ተቀያየሙ ማለት ነገሮች አይስተካከሉ ማለት አይደለም። ይስተካከላሉ በእርግጠኝነት ጥሩ ጥሩ ነገሮች ለኢትዮጵያ እንደሚያቀርቡ ባለሙሉ ተስፋ ነኝ። በእግዚአብሔር ስም እላለሁ መልካም ነገሮችን እንደሚያስተላልፉ፣ አሁንም መልካም ነገሮችን ያስተላልፋሉ። ግን አንዳንድ ወጣ ያሉ ነገሮችን እንዳያስተላልፉ አሁንም በኢትዮጵያ ሕዝብ ስም ይቅርታ አርጉልኝና እንደው በቃ እንዲ ያስተካክሉ ብቻ ነው የምፈልገው። ሌላው ፌስቡክ ውስጥ የሰላም ሰላም ሰው ነው ማንንም የማይፈራ የማይኮራ፣ የኢትዮጵያዊነት ብቻ አላማ ያለው ነው። ሰላማችሁ ብዛ ፌስቡክ ውስጥ የነኝ ፒስ